አሰላሙ አሌይኩም ኡስታዝ፣ በተደጋጋሚ ኮሜንት ላይ ጠይቄ ነበር። መልስልኝ። በህልሜ ሚስቴን ፈትቼሻ አለሁኝ አልኳት። ምንድን ነው? አልሐምዱሊላህ ከባለቤቴ ጋር በፍቅር ነው የምንኖረው። እባክህ መልስልኝ። ይሄ ህልም የሚያመላክተው በአላህ ፈቃድ አሁንም ፍቅራችሁን ውዴታችሁን ይጨምርላችሁ፣ ከሚያለያይ ነገር አላህ ነጃ ይበላችሁ። በጣም ስጋት እንዳለብህ ሚስቴን አጣት አለሁኝ የሚል የሆነ ነገር ይፈጠራል የሚል ስጋት እንዳለብህ ማሳያ ነው እንጂ ኢንሻአላህ እንደ ህልሙ አይደለም። ፍቅራችሁን በዚሁ ምታድሱ ላይ በላይ የምታድሱ አላህ ያደርጋችሁ። በፍቅር በሰላም ምትኖሩ አላህ ያደርጋችሁ። ምንም ችግር የለም። አላህ እንዳለያያችሁ መሀላችሁ ላይ ነፋስም እንዳያስገባ ዱዓ ማድረግ አለባችሁ። ኢንሻአላህ አላሁ አለም። ምናልባት እዚሁ ላይ ግን መጥፎ ጥርጣሬ አንዳንድ ባሎች ሚስቶቻቸውን በጣም ከመውደዳቸው የተነሳ መጥፎ ጥርጣሬ ማለት አለማመን፣ ያው በግል እሷ የሆነ ነገር ታደርጋለች ሳይሆን ምናልባት የሆነ ነገር ትሆናለች በሚል አለማመን ነገር አለ። በጣም ውሃ ቀጠን አይነት ጥያቄ፣ የት ገባሽ? የት ወጣሽ? ለምን ቀረሽ? እንደዚህ ሆነ፣ የመሳሰሉ ነገሮች ሊኖሩ ይችላሉ። እነዚህ ኦቨር የሆነ ፍቅር ሲኖርና ወይም ደግሞ ይሄ ልብን አለማርጋት ማለት ነው ተሽዊሽ የሚባል ነገር አለ ልብ ላይ ጥርጣሬ የሚፈጥር ነገር እነዛን ነገሮችን ማስወገድ መቻል ይኖርብሃል ማለት ነው አላሁ አለም